ከመሰከን መጓጓዣዎች ለእንቅስቃሴ የተሻለ አማራጭ ከመሆናቸው ባሻገር እንግዲህ የጤና ጠቀሜታ እንዳለው ይነሳል። ከዛ ባሻገር ግን ለግብርና ምርታማነትም እንዲሁ መዋል ይችላል። በተለይ አስፈላጊው ነገር ከተሟላለት የተሻለ ነገር መፍጠር ይቻላል ካሉ ጋር ደግሞ ቆይታ እናደርጋለን። አብራችሁን ቆይ ስሙ መልቲ ፐርፐስ ክሮፕ ትሬሸር ይባላል፣ ወይም ደግሞ ባለ ብዙ ጥቅማ ጥቅም እህል መውቂያ ይባላል። ስለዚህ እዚህ ጋር ምንድነው፣ አሁን ገበሬዎች በጣም ብዙ ሰዓት ያባክናሉ፣ በእጃቸው እየሰሩ ምን እያሉ። ይሄ ግን ምንድነው በጣም እዚች ጋር እያሽከረከር ሰው እያሽከረከረው በቀላሉ የሚሰራ ነገር ነው። በሰዓታት የሚሰራውን ስራ በደቂቃዎች ለማድረግ ያገለግላል። እና ይሄኛው ሜካኒካል ኤነርጂን ወደ እዚህ ጋር ሲመጣ ወደ ኪኔቲክ ኢነርጂ ለውጦ እህሎቹን ይወቃልናል። እህል ብቻም አይደለም በጣም ብዙ ጥቅም ያለው እህል ሲሚንቶ ያደርጋል፣ ሊጥ ያቦካል። አሁን ለምሳሌ በዓል ምናምን ሲኖርብህ ሊጥ ያቦካልሃል። ሌላ ኢምፖርተር እና ኤክስፖርተር ከሆንክ ቡና ምናምን ከስር ታረግና በደንብ ይቆላልሃል ምናምን፣ ሌሎችም ነገሮችም ያደርግልሃል። መስራት ያነሳሳን ነገር አስተማሪያችን ሚስተር አህመድ ስለ ፎርስ ሲያስተምረን እንደዚህ አይነት ነገር ወደ ገጠር ምናምን ስኪድ በእጃቸው ነው እንትን የሚያደርጉት። ለዛ የእነሱን ልፋት ለመቀነስ እኛ ይሄንን ነገር ሰራ ነው። እዚህ ጋር እንደምታያቸው ሁሉም ነገር የተጠቀምነው ሪሳይክልድ ነው። ሪሳይክልድ ነገር ነው የፈለግነው እና ይሄን እንድንሰራው ያነሳሳን ነገር ስለ ፎርስ ስንማር ነው። ፎርስን ተጠቅሞ ይሄኛው ወደ ብዙ አገልግሎት ይቀይረዋል። ከዛ እዚህ ጋር እንደምታዩ ሳይክል ተጠቅመናል። የማንጠቀምበት የነበረውን ሳይክል ተጠቅመናል። ብረታ ብረቶች ተጠቅመናል። እዚህም ጋር አሉ፣ እዚህም ጋር አሉ ተጠቅመናል። ላሜራት ተጠቅመናል። እናም ከዛ ከስር እንዲያጸዳልን ሽቦ ወይም መንፊያ ተጠቅመናል። ከስር እንደምታዩ የልጆቹ ፕሮጀክት ይሄኛው ክሮፕ ትሬሸር ነው። ግን የግዴታ ክሮፕ ትሬሸር ሲባል እህል መውቂያ ማሽን ነው። እህል በሚወቃበት ጊዜ የሚያስፈልገን ማሽን ከውጭ ነው ኢምፖርት የምናደርገው። ግን እነዚህን ልጆች በዚህ እድሜያቸው በዚህ ግሬ ሌበል ትሬን አድርጋቸው እንደዚህ አይነት የፈጠራ ስራ በሚሰሩበት ጊዜ ለሀገራችን ትልቅ እድገትና ትውልድ ትልቅ መፍትሄ ነው ማለት ነው። ያ ማለት ኢምፖርት የምናደርገው ትላልቅ ማቴሪያሎችን ነው፣ ግን እኛ በወዳደቁ ነገሮች በቀላሉ ማምረት የምንችልበት የክሮፕ ትሬሽን ነው ማለት ነው። እንግዲህ የሚማሩትን ትምህርት ከመጽሐፉ ባሻገር ምን ይመስላል፣ ሪል ላይፉ ምን ይመስላል ወደ አገልግሎት ይበቃል አይበቃም የሚለውን ነገር አስበን ማስተማር አለብን ብዬ ማሰራር ይፈልጋሉ። ለዚህ ደግሞ ወላጆችም ሆነ ትምህርት ቤት ትልቅ ድጋፍ ትልቅ ድጋፍ ለልጆቹ ለነገ ህይወት መለወጥ አስተዋጽኦ አለው ብዬ አስባለሁ። ከዛ አስቀድሞ በተለይ ከታችኛው የክፍል ደረጃ በነበራችሁ ቆይታ የፈጠራ ስራ ላይ የነበራችሁ ተሳትፎ ምን ይመስል ነበር? ምን ምን ስራዎችን ሰርታችኋል? ከዚህ ከዚህ በፊት ለሳይንስ ፌር ተብሎ ሶላር አግሮፍሎው ሰርቼ ነበረ። ያ ማለት ደግሞ በናቹራል ፈርቲላይዘር ምንም አይነት አፈር ሳይጠቀም እህል ማብቀል ማለት ነው። አሁን ለምሳሌ በጣም እንትን ለመግዛት ምናምን በጣም ብዙ ብር ታወጣለህ አይደለ? ይኸኛው ግን ምንም ነገር ሳታባክም፣ ምንም ብር ሳታባክም ብቻ ምንም ሁሉም ነገር ሪሳይክል ስለሆነ ዝን ብለህ ብቻ እሱን ተጠቅመህ እህሎችን ማሳደግ ትችላለህ። ሀገራችን ዋነኛ የኢኮኖሚ እንቅስቃሴው ግብርና ላይ የተመረኮዘ ነው። ለዚህ ደግሞ ትልቅ ጠቀሜታ ያለው ማሽን ነው የፈጠራችሁት። ና እንደው የተለየ ምክንያት ያላችሁት ይህን ለመስራት? ያንን ነገር ገበሬዎች ገጠር አካባቢ ምናምን በጣም የወገብ በሽታ ምናምን ለአይን በሽታ ምናምን ይጋለጣሉ፣ እና እሱን ለመቀነስ ምናምን በማሰብ ነው ይሄን ለመስራት ያሰብነው። ለማገዝ ምናምን ገበሬዎችን ወደ ገጠር አካባቢ በጣም ብዙ ችግር ስላለ እነሱን ለማገዝ ነው ይን እዚህ ማሽን ደግሞ ሌላው ልዩ ነገር በሳይክል መስራቱ ነው፣ አይደለ? እንደው ይሄ ሀሳብ እንዴት መጣ? በዛ ላይ ደግሞ ብዙ ጊዜ በተለይ የሚሰሩ የፈጠራ ስራዎች ለግብርና ስራ መዋል የሚችሉ ወደ ገጠር ቢላክ የተሻለ ጠቀሜታ ይመጣል የሚባሉ የፈጠራ ስራዎች ሚሊትሪክ የሚሰሩ አይነት ናቸው በብዛት የምንመለከታቸው። እናንተ ከዛ ነጻ የሆነ ስራ ሚሰራችሁ በሳይክልም ጭምር ነው ስለዛ በሌላ ነገር ስናስበው በጣም ማለት አድካሚ ይሆናል፣ በጣም ሰዓት ይፈጅብሃል ምናምን። ሳይክል ግን እግርህንም እያሰራ ወይ ደግሞ ሌሎች ነገሮች በእጅ ይሆናል መስራት ያለብህ ምናምን፣ በጣም አድካሚ ይሆናል። ለዛ ይሄኛው ሳይክል ግን በእግርህም እየሰራህ ለበጣም ብዙ ነገርም ይጠቅማል። ይሄ ይህን ነገር ስናቀርብ አሁን እኛ የምንፈልገው በትንሽ ዋጋ እንዲቀርብልን ነው፣ ለምን ሰው አፎርድ ማድረግ አይችልም አንዳንድ ሰዎች። ለዛ ጊዜያቸውንም ይቆጥብላቸዋል፣ ኃይላቸውንም ይቆጥብላቸዋል፣ ለነሱም ጥቅም ይሆናል። ለምን ይህንን እንደ ስፖርት እየሰሩት እያለ ሳይክል አንዳንድ ሰዎች ለመጫወት ነው ምናምን ነው የሚያሰቡት ግን ሳይክሉን እየመጡት እያለ ለስፖርት ይጠቅማቸዋል። አንድ ኤሌክትሪክ ለማመንጨት ይጠቅማቸዋል። ሶስተኛ ደግሞ እህል ለመውቃት እኔ ሳይክል ላይ ፎከስ ያደረግኩት ለብዙ ነገር ይጠቅመናል። አሁን ለምሳሌ እንዳየው ስነደው ከፔስት ሳይድ ሰዎች የሚጠቀሙት በፔስት ሳይድ ነው፣ ግን እኛ በናቹራል ፔስት ሳይድ ነው። የዚህ ማሽን ለየት ያለው ነገር የተፈጥሮ አለም ማጥፊያ ነው። ሰዎች የፈለጉትን እያደረጉ ምናምን ዘና እያሉ ምናምን አረኖችን ያጠፉበታል። ሰዎች ግን ወደ ክሊፍ ምናምን ወደ ተራራ ያን ተሸክመው ከመውጣት በሳይክል እየሄዱ ዘና እያሉ የተፈጥሮ አረማት ሻይ ይፈልጋል። ይህን አሁን ለምሳሌ ሰው የጀርባ በሽታ ያለበት ሰው ያንን መያዝ ስለማይችል በሰከንድ መሄድ ይችላል። በቀጣይ ይሄን ማሽነሪ በደንብ ለገበሬው ማህበረሰብ አድርሶ በደንብ ጠቀሜታ ላይ እንዲሆን ምን አስባችኋል? ቀጣይ ቅዳችሁ እስከምን ደረስ አሰባችን ትልቅ አርጎ መስራትና ለገበሬዎች ተስማሚ ድካማቸውን እንዲቀንስላቸው ሰዓታቸው ምንም እንዲቆጥብላቸው ለህዝባችን መድረስ እና በገቢ በገቢ ሁኔታ በቃ ለህዝብ አፎርዳብል ሁኔታ ማቅረብ ወይም ሌላ ፕሮጀክት ወይም ደግሞ ይሄኛውን በትልቁ ለመስራት እስኪ እቅድ አለ። እኔ ብቻ ሳይሆን ያው የግሩፕ ሜምበሮቻችንም ሁላችንም እስኪ እናስባለን። ይህን በትልቁ ደግሞ ለመስራት ይሄኛው ነገር መጀመሪያ ከሚሰራው ነገር የሚለይበት ነገር አሁን በጣም ተጎንብሰው ምናምን አይደለ እንትን የሚሉት ምናምን ለመውቃት ምናምን ነገር በጣም ብዙ አድካሚ ፕሮሰስ ይሄዳሉ። ይሄኛው ግን ምንም ነገር ማድረግ የለባቸው ዝም ብለው ሳይክሉን ማሽከርከር ነው በቃ፣ ምንም የፈለጉትን ነገር እያደረጉ ለእነሱ ለስፖርት ነው። መጻፍ እያነበብክ ይሁን እራሱ ማሽከርከር ትችላለህ። የፈለግከውን ነገር እያደረግክ ማሽከርከር ትችላለህ። ለነሱ ለሰአታቸው ይቆጥብላቸዋል። በጣም ረጅም ሰአት ነው የሚወስዱት እንደምናውቀውና፣ ሰአታቸውን ይቆጥብላቸዋል። የሰአታት ስራ ወደ ደቂቃ ይቀይርላቸዋል። በሽታቸውን እንትን ይላቸዋል፣ ይቀንስላቸዋል። የወገብ በሽታ ምናምን ይቀንስላቸዋል። ያስሜን እና ማህመድ በጣም አመሰግናለሁ ስለነበረን ቆይታ። ደግሞ የቻለ ስራ ሰርታችሁ በአዲስ ነገር እንደምንገናኝ ተስፋ አደርጋለሁ። ለአሁኑ ግን በጣም አመሰግናለሁ።